ኛውን የብሔር ብሔረሰቦችና ሕዝቦች ቀን ምክንያት በማድረግ ውቧ ሆሳዕና ከተማ በዋዜማው የተለያዩ ሁነቶችን እያስተናገደች ትገኛለች። በዓሉን ለማክበር ሆሳዕና የተገኙ የተለያዩ ብሔር ብሔረሰቦችና ሕዝቦች የጎዳና ላይ ትርኢት እያሳዩ ይገኛል። በቦታው የሚገኘው ባልደረባችን ኢብራሂም መሀመድ ተጨማሪ መረጃ ላይ ሊያደርሰን በቀጥታ መስመራችን ላይ ይገኛል። ኢብራሂም ሌታላ የብሔር ብሔረሰቦች ቀን ዋዜማን አስመልክቶ በሆሳዕና ከተማ እየተካሄዱ ያሉ ሁነቶችን አጠር አድርጋ ድርሰን። አመሰግናለሁ። እንግዲህ ተመልካቾቻችን፣ በሆሳዕና ከተማ እንገኛለን። ሃያኛውን የብሔሮች ብሔረሰቦችና ህዝቦች ቀንን አዘጋጅ የሆነው የማዕከላዊ ኢትዮጵያ እንግዲህ የበዓሉን ለማክበር በዋዜማ እንገኛለን። በዛሬው እለት የተለያዩ ሁነቶችን ሆሳዕና ከተማ ስታስተናግድ ነው ያዋለችው። ጠዋት በነበረው ሲምፖዚየም እና ውይይቶች ሲካሄዱ ነበር። ከሰዓት በነበረው ቆይታ ደግሞ የከመላ ሀገሪቱ የተውጣጡ የባህል ቡድኖች የተለያዩ ብሔሮች፣ ብሔረሰቦችና ህዝቦች ለሆሳዕና ከተማና አካባቢዋ በዓሉን ለመታደም ለተገኙ ከሰዓት የተለያዩ የባህል ትዕይንቶችን የጎዳና ላይ አውደ ርዕዮችን ሲያካሄዱ ነበር የተመለከት ነው እንግዲህ በዚህ ቆይታ የተለያዩ የከተማ ነዋሪዎች ደስታቸውን እንዲሁም ደግሞ አብሮነታቸውን እንዲሁም በፍቅር ከመግባታቸው ጀምሮ የተቀበሉበትን ዛሬም ለመጡ ታዳሚያን በፍቅር ተቀብለው እንዲሁም ደግሞ የአብሮነታቸውን ሲገልጹ ተመልክተናል። እንግዲህ በዛሬው ዕለት ስለነበሩና አጠቃላይ በዓሉን አስመልክቶ መረጃ ተጨማሪ መረጃ ሊሰጡኝ የማዕከላዊ ኢትዮጵያ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ የሆኑት አቶ ዘሪሁን እሸቱ ከጎኔ ይገኛሉ። አቶ ዘሪሁን አመሰግናለሁ። አጠቃላይ የበዓሉ በክልሉ ምን ትሩፋቶችን አስገኝቷል? አጠር አድርገው ይንገሩ። እሺ፣ አመሰግናለሁ ስለ ስለጋበዛችሁ በመጀመሪያ ደረጃ ለመላው ኢትዮጵያውያን እንኳን ለሀያኛው ብሔር ብሔረሰቦች በዓል ቀን በሰላም አደረሳችሁ አደረሰን። ዘንድሮ ለሀያኛ ጊዜ የሚከበረው ዲሞክራሲያዊ መግባባት ለብረብራዊ አንድነት በሚል መሪ ቃል የሚከበረውን የብሔር ብሔረሰቦች በዓል ቀን አስመልክቶ በክልላችን ያው በ19ኛው ብሔር ብሔረሰቦች በዓል ከተከናወነ ጀምሮ እኛም ዝግጅት ስናረግ ቆይተናል። ፕሮግራማችንን ባለፉት ከህዳር 22 ጀምሮ ስራ ስናከናወን ቆይተናል። ህዳር 22 ላይ የክልሉ የብሔር ብሔረሰቦች በዓል አጠቃላይ ማጠቃለያ አድርገናል። እንደዚሁም ደግሞ የብሔር ብሔረሰቦች መገለጫ የክልላችን መገለጫ የሆኑን የአይከን የእንሰት ምረቃ ወልቂጤ ከተማ ላይ አከናውንናል። ክልላችን ብዛ ማዕከል መቀመጫ ስለሆነች ማለት ነው። ሁለተኛው የባዛርና ኤግዚቢሽን ስራ አከናውንናል። ከዛ ጎን ለጎን ደግሞ ከ25 ጀምሮ የተለያዩ ፕሮግራሞች ስናከናውን ቆይተናል። በ25 በክልላችን የአብሮነት ቀን በሚል ፕሮግራሞች ስናከናውን ቆይተናል። በዚህ ቀን የአብሮነት ቀናችን መገለጫ የሆነው የሁሉም ብሔር ብሔረሰቦች የባህል አምባሳደሮች ና ልኡካን ቡድኖች። በመግቢያ በሮቻችን ስንቀበልና ስናስተናገድ ቆይተናል። በዛም አብሮነታችን የተገለጸበት እንደነበረ ማስታወስ ይቻላል። ከዛ ጎን ለጎን ደግሞ የወንድማማቾች ቀን ያከበርንበት ሁኔታ አለ። ወንድማማቾች ቀንም መነሻ ያደረገው ምንድን ነው? የመገለጫችን አንዳችን ለአንዳችን እንደምናስፈልግ የህትማማቾች ቀን በጋራ በማክበር የጎዳና ላይ ሩጫ እና ያ ደግሞ በይበልጥ ትስስራችን የሚያጎላ እንደሆነ ስራውን ስናከናውን ቆይተናል። ከዚህ ጎን ደግሞ የክልሉ የባህል አምባሳደሮችም ትዕይንት ያሳዩበት ሁኔታ አለ ማለት ነው። በ27 የማዕከላዊ ኢትዮጵያ ቀን ለማክበር ሞክረናል። 27 የማዕከላዊ ኢትዮጵያ ቀን በክልሉ ያሉ ጸጋዎችን በማስተዋወቅ የክልሉ ትርኢት የሚያሳዩበት አጠቃላይ ነገሮቻችንን አጉሉተን ለመላ ኢትዮጵያና ለዓለም ህዝቦች የምናስተዋውቅበት ቀን አድርገን ተጠቅመናል። ዛሬ በ28 እንደምታውቁት የምክክር ቀን ነው። ይህን ምክክር ቀን ታሳቢ ያደረገ የሲምፖዚየም ውይይት ተከናውኗል። በዚህም የተለያዩ ሰነድ አቅራቢ አካላቶች ሰነዱን አቅርበው በተለይ ህብረ ብሔራዊነታችን እና ፌዴራሊዝም ስርአታችን እንዴት መጎልበት አለበት የሚል የምክክር ስነስርአት አከናውንናል፣ ውይይት ተደርጓል። በዚህም ትላልቅ የአገር አቀፍ አመራሮች፣ የክልል ርዕሳነ መስተዳደሮች፣ አፈ ጉባኤዎች እና ተጋባዥ የተለያዩ እንግዶች ተገኙበት ነበረ። ይህን ፕሮግራም ካከናወንም በኋላ ደግሞ ከሰዓት በኋላ የሁሉም የኢትዮጵያ ብሔር ብሔረሰቦች፣ ህዝቦች ልኡካን ቡድኖች በከተማው ትዕይንታቸውን ያሳዩበትና አብሮነታችን ይበልጥ የጎላበት እንደሆነ አይተናል። ከዚህ ባሻገር ደግሞ ምሽቱን አጠቃላይ የተገኙ እንግዶቻችን በሆሳና ከተማ በከተማ አዘጋጅነት የራት ግብዣ ይኖረናል። ይሄ ራት ግብዣ ደግሞ የበለጠ አብሮነታችንና ትስስራችን ወንድማማች ነታችን የሚገልጽ እንደሆነ ታሳቢ ተደርጎ የሚከናወን ነው። ያው ኢትዮጵያ እንደምታቋት የብዝሀ ማንነት ሀገር ናት። የሃይማኖት የቋንቋ፣ የባህል፣ የታሪክ ሀገር ናት ና ይህን በሚገልጽና በሚመጥ መንገድ ፕሮግራሙን እያከናወነ ነው ያለ ነው ማለት ነው። በነገው እለት አጠቃላይ እንዲህ ከ50 ሺህ በላይ ታዳሚያን የሚገኙበት የህዳር 29 ቀን ይከበራል። እዛ ላይ አጠቃላይ ሁነቱ ዝግጅቱ ምን ይመስላል አጠራ አድርገው በነገው እለት እንደምታውቁት የህዳር 29 የብሔር ብሔረሰቦች በዓል ቀን ዋና የሚከበርበት ቀን ነው። ይሄንንም በአደባባይ ነው በዓሉ የምናከብረው። በእኛ ደረጃ እንግዶቻችንን አጠቃላይ ህዝብ በሚመጥ መንገድ ስቴዲየም ገንብተን ለአደባባይ ፕሮግራም ተዘጋጅተናል። በዚህ ከ50 ሺህ በላይ ታዳሚዎች ይገኛሉ ተብሎ ይገመታል። በዚህ በዓልም ሁሉም ብሔር ብሔረሰቦች የራሳቸውን ባህል ወግ እሴት የሚያስተዋውቅበት ነው። ይሄ ደግሞ የበለጠ ኢትዮጵያዊነታችን ጎልቶ የሚወጣበት ከእውነቱ ባሻገር አብሮነታችን የሚጎላበት እንደሆነም ታሳቢ ይደረጋል። ይሄ ፕሮግራም ደግሞ ነገ ከጠዋቱ 12 ሰዓት ማለዳ ጀምሮ ሁሉም ታዳሚያን ወደ ስታዲየም ይተምማሉ። በዚህም ትልቅ ፕሮግራም እና እናከናውናል እናስባለን። ለዚህም ህዝቡ አጠቃላይ ዝግጅቱን አጠናቆ ፕሮግራሙን የነገ ዋዜማ ማለዳውን እየጠበቀ ነው ያለው። በዋዜማው እንደምታዩት ደምቃ ትገኛለች ሆሳዕና ከተማ ማለት ነው። ማዕከላዊ ኢትዮጵያ ክልል ይቺን እድል በማግኘቷ ብዙ ጸጋዎች ያገኘንበት ነው። የጀመርናቸው ፕሮጀክትን ለማጠናቀቅ እድል ያገኘንበት የዝምሽታችን ትስስር የጎላበት አብሮነታችን በላቀ ሁኔታ የተከናወነበት ነው ብሎ መውሰድ ይቻላል። እንግዲህ ነገ ፕሮግራሙን በጋራ እንታደማለን ማለት ነው። አመሰግናለሁ አቶ ዘሪ እጅግ አድርጌ እንግዲህ ተመልካቾቻችን በነገው እለት የሚከናወነውን አጠቃላይ የህዳር 29 የበዓሉን ድባብ የአማራ ሚዲያ ኮርፖሬሽን ከስፍራው ተገኝቶ በተለያዩ ቋንቋዎች በተለያዩ የማሳራጫ አማራጮች ወደ እናንተ ማድረሱን አጠናክሮ ይቀጥላል ለእለቱ ያሉኝ መረጃዎች እነዚህን ይመስላሉ ኢብራሂም ስለ መረጃዎቹ አንተንም እንግዳንም እጅግ አድርጌ አመሰግናለሁ መልካም ጊዜ ይሆንላችሁ ቀጥለናል የተከበራችሁ የመንግስትና የህዝብን ጥቅም በእጅጉ እየጎዳ የሚገኘውን የሙስና ወንጀል ለመከላከል የፍትህ ተቋማት በቅንጅት ሊሰሩ ይገባል ሲሉ የአማራ ክልል ፍትህ ቢሮ ኃላፊ ብርሃኑ ጎሽም ተናገሩ። የአማራ ክልል ፍትህ ቢሮ የስራ ኃላፊዎችና ባለሙያዎች ትውልዱን በስነ ምግባር ተቋምን በአሰራር በሚል መሪ ሀሳብ